ሄሉዬ ሄሉዬ ሄሉዬ ከሸበላዋ ጋር እንደምታዩት፣ እንዴት እንደምታምርን ቆንጆ። ሰላም ሰላም፣ እንዴት ናችሁልኝ ውድና የተከበራችሁ የእኔ ቤተሰቦች፣ እንዴት ናችሁልኝ በያላችሁበት አለም ዳርቻ ሰላማችሁ ብዝዝ ትርፍርፍ ይበልልኝ እያልኩኝ እንግዲህ በድጋሚ በሌላ ቪዲዮ መጥቻአለው። በድጋሚ አረ የመጀመሪያ ነው ዛሬ። በድጋሚም አይደለም ዛሬ የመጀመሪያ ቪዲዮ ነው። እንግዲህ እንደነገርኳችሁ ሰሞኑን የለሁም ነበረ። እንግዲህ ትላንትና ማታ ነው የመጣሁትና የዩቲዩብ ነገር ታውቃላችሁ። እንግዲህ ወደ ኋላ ነው የሚመልሰው፣ ወደ ታች ወደ ኋላ ይመልሰኛል። ና እባካችሁ ላይክ፣ ሼር፣ ሰብስክራይብ አርጉልኝ። ሰወዳችሁ እየመለሰኝ ስለሆነ ሰብስክራይብ እንግዲህ ሄሉዬና ቢንዬ እንደው ቤተሰቦች ይቅርታ አድርጉልኝ፣ እንደው ትሰጠት ከሆነ የምናገረው ማለት ነው ግን የሆነ ነገር እየሸተተኝ ነው። የሆነ በቃ የእውነተኛ ፍቅር የእውነተኛ ፍቅር እየሸተተኝ ነው። እውነቴን ነው የምላችሁ። ሰሞኑን ሰርግ በዝቷል፣ ብዙ ነገር እየተካሄደ ነው። እንግዲህ መሌ እነ ቡራ ምናምን አይታችኋል። ሰሞኑን ሲቀወጥ ነው የከረመው። የሆነ ባህላዊ ምኔ ትላንትናና የወት ሁሉንም ግን እየተቀወጠ ነው። አብርሽና ሩታም እንደዛው ተቀውጧል። ሄሉዬ ጋርም እንደዚያው የእውነተኛ ፍቅር እየሸተተኝ ነው ውዶች። ዬ ምጥኖች እግዚአብሔር በጣም ምጥኖች ናቸው። ግን የእውነት ቢሆን ራሱ እንዴት ነው የሚያምሩት ሁለቱ? እና ለማንኛውም የእውነት ያርግላቸው ነው ምለው ፈጣሪ። የእውነተኛ ፍቅር ይስጣች ለሁላችሁም። ሄሉዬ ና ቢኒ የእውነት እስከመጨረሻው በቃ የእውነቴ ነው ምላችሁ። በቃ ቢሄዱ ሊደስተኛ፣ ምክንያቱም በጣም ነው የሚያምሩት። በጣም ምጥኖች ናቸው፣ ውጥኖች ናቸው። ሁለቱም ቆንጆዎችን አንዳንድ ደግሞ ወንድማማች ሁሉ የሚመስሉ እህትና ወንድም ራሱ የሚመስሉ ነገር አለ። የእውነት በርቱልኝ። እንግዲህ ማታ ከሸበላው ጋር ጠብቁኝ ብላለች ሄሉዬ። ሄሉ ቤት ማንም እንዳይቀር ሰብሰብ በሉ። ና ዘና ፈታ እንላለን ማታ ቪዲዮ ሲለቀቅልን። የእኔ ምርጦች ደህና ሁኖልኝ። እንደነገርኳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ ግን አትርሱ ፕሊዝ።